በያላችሁበት ሰላምታችን ይድረስ ውድ የገዳ ሚዲያ ኔትወርክ ተከታታዮች፣ የዛሬ የአማርኛ ዜናችን ይዘን ቀርበናል። በቅድሚያ ዋና ዋና ዜናዎች። የኦሮሞ ነፃነት ሰራዊት የብልጽግና ኃይሎች ላይ ጠንካራ እርምጃ መውሰዱን አስታወቀ። አርቲስት አንዱአለም ጎሳ ከእጮኛው ሞት ጋር በተያያዘ በፖሊስ ቁጥጥር ስር ይገኛል። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ተባለ። አቶ ጌታቸው ረዳ ሶስት ጀኔራሎችን ከስራ ማገዳቸውን አስታወቁ። የክልሉ የሰላምና ፀጥታ ቢሮ እግዱን ውድቅ አድርጓል። እነዚህ የዛሬ መረጃዎቻችን ነው። እስከ ዜናችን ፍጻሜ አብራችን እንዲሆኑ የጋበዝ በቀጥታ ወደ ለዛሬ ያዘጋጀንላችሁ ዜናዎቻችን እናልፋለን። የኦሮሞ ነጻነት ሰራዊት የብልጽግና ኃይሎች ላይ ጠንካራ እርምጃ መውሰዱን አስታወቀ። የኦሮሞ ነጻነት ሰራዊት የመንግስት ወታደሮች ላይ ጠንካራ እርምጃ መውሰዱንና ትጥቅ ማስፈታቱን አስታውቋል። መጋቢት 10 ቀን 2025 የደቡብ ኢዝ የኦሮሞ ነጻነት ሰራዊት በምስራቅ ቦረና ዞን ጉሚ እልደሎ ወረዳ በቦባ ቀበሌ በወሰደው እርምጃ አራት የአገዛዙ ወታደሮችን አቁስለዋል። በተመሳሳይ ዜና የደቡብ ምስራቅ ይዝ የኦሮሞ ነጻነት ሰራዊት በምስራቅ አርሲ ዞን ሸነንኮሎ ወረዳ ለሀፍቶ ሪፌንሶ ቀበሌ መጋቢት 10 ቀን 2025 በወሰደው እርምጃ አምስት ወታደሮችን ገሎ ሦስት ሰዎችን አቁስለዋል። የኦሮሞ ነጻነት ሰራዊት እየወሰደ ባለው እርምጃ የሚያኮራ ድሎችን እያስመዘገብኩ ነው ሲል ደጋግሞ ብናገርም ይህ ዘገባ እስከተጠናከረበት ድረስ በብልጽግና መንግስት በኩል የተናገረው ነገር የለም። አርቲስት አንዱ ዓለም ጎሳ ከእጮኛ ሞት ጋር በተያያዘ ለጥያቄ በፖሊስ ቁጥጥር ስር ይገኛል ተባለ። በአፋን ኦሮሞ ሙዚቃዎች የምታወቀው አርቲስት አንዱ ዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምተዋል። በማኅበራዊ ሚዲያ በርካታ ተከታዮች ያለዋት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ተብለዋል። የአንዱ ዓለም ጎሳ መናጀር ለሊሳ እንድሪስ እንደተናገረው አንዱ ዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞ ሄዷል። ከዚህ ውጭ በማኅበራዊ ሚዲያ የምሰራጩ ወሬዎች አሉባልታ ናቸው። አንዱ ዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። የቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የፍንፍኔ ፖሊስ አስታውቋል። ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አለም ጎሳን በቁጥጥር ስር በማዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለሕዝብ ይፋ እንደሚደረግ እያስታወቀ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የምናፈሱ መረጃዎች ተገቢነት የሌላቸው ከመሆኑን ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉ እና የሚሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የፍንፍኔ ፖሊስ አሳስበዋል። በኤርትራ እና በኢትዮጵያ መካከል በማንኛውም ቅዝበት ጦርነት ሊነሳ ይችላል ተባለ። ጀነራል ጻዲቃን ገብረ ትንሳይ በኢትዮጵያ እና በኤርትራ መካከል በማንኛውም ቅዝበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ግዛዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና በኤርትራ መካከል በግልጽ የምታይ መቃቀር አለ። የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናው ዳፋ እንደሚሆንም ዘነራል ጻዲቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቋል። በሁለቱ ሀገራት መካከል የምደረግ ጦርነት በሁለቱም ወገኖች እንደምባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ከተጀመረ አሁን የምናወቀው የአገራቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ማሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ፣ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያዩ አቅጣጫ ሲሰማ ቆይተዋል። አቶ ጌታቸው ረዳ ሶስት ጀኔራሎችን ከስራ ማገዳቸውን አስታወቁ። የክልሉ የሰላምና ጸጥታ ቢሮ እግዱን ውድቅ አድርጓል። በትግራይ ክልል ግዛዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ በተለያዩ ግንባሮች አዛዦች መሆናቸው የተገለጸ ሶስት ጀኔራሎችን በጊዛዊነት ማገዳቸውን አስታወቁ። የክልሉ የሰላምና ጸጥታ ቢሮ በበኩሉ እግዱ ተቋማዊ አሰራርና ሕግን እያልተከተለ ነው ሲል ገልጸዋል። በፕሬዝዳንቱ የተጻፈ ደብዳቤ እንደሚያሳየው ጀኔራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭ መላ የክልሉን ህዝብና ወጣቱን ወደ ግርግር፣ የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎች እያደረጉ መሆኑ ነው ብለዋል። የፕሬዝዳንቱን ውሳኔ ተከትሎ የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ትናንት መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። የእግዱ እርምጃ የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ብለዋል። የግዛዊ አስተዳደሩ በሦስት ጄኔራሎች ላይ ያሳለፈው እግድ ውሳኔ ተቋማዊ አሰራርና ሕግን ያልተከተለ ነው ሲል ገልጸዋል። ያልሾመውን እያወረደ ነው ሲል የጊዜያዊ አስተዳደሩን ፕሬዝዳንት ውሳኔ የገለጸው የሰጤታ ኃይሉ መግለጫ በግል የተወሰደ እርምጃ በመሆኑ ተቀባይነት የለውም ብቻ ሳይሆን ስልጣንን ተጠቅሞ ወንጀልንና ወንጀለኞችን ለመከላከልና ለመቆጣጠር የሚደረገውን ጥረት ወደኋላ የሚመለስ በመሆኑ ሊቆም ይገባል ሲል ጠይቋል። የተጀመረው ሕግና ሕገ መንግስቱን የማስከበር ስራ ተጠናክረው እንደሚቀጥል ለሕዝባችን ልናሳውቀው እንወዳለን ብለዋል። በተመሳሳይ በደብረ ጽዮን ገብረ ሚካኤል የሚመራው ህወት ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔ ሕገ ወጥ ሲል ኮንነዋል። የትግራይ ሰራዊትን ለማፍረስ ሲያደርግ የነበረው ሴራ ወደ ከፍተኛና አደገኛ ደረጃ አሻግሮታል ሲል ገልጸዋል። የሰራዊቱ የእዝ ሰንሰለት በባህሩ ለቅጽበት እንኳን ሊቋረጥ አይገባም ያለው የብድኑ መግለጫ የግንባር መሪዎችን አግጃለሁ ማለቱ በራሱ ሆን ተብሎ ተጋላጭነትን እንዲጨምር የሚያደርግ የትግራይን ሉዓላዊነትና የሕዝቡን ደህንነት አደጋ ላይ ለመጣል ያለመ ክህደት ነው ሲል አስታውቋል። ይህ በእንዲህ እንዳለ በትግራይ ክልል ላለው ወቅታዊ ሁኔታ የፌደራል መንግስት አስፈላጊውን ድጋፍ እንዲያደርግ የክልሉ ጊዜያዊ አስተዳደር አሳስበዋል። የትግራይ ግዛዊ አስተዳደር በክልሉ በፀጥታ ኃይሎች ስም እየተንቀሳቀሱ ባሉ አካላት የፕሪቶሪያ ውል ሲፈርስና የትግራይ ሕዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም አለ። የፌደራል መንግስት እነዚህ አካላት የትግራይ ሕዝብንም ሆነ የግዛዊ አስተዳደሩ የማይወክሉ መሆኑን ተገንዝቦ አስፈላጊውን ድጋፍ ማድረግ አለበት ብለዋል። ውድ የገዳ ሚዲያ ኔትወርክ ተከታታዮች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ቀሪው የገዳ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ።